ከልሜ ከልሜ ማማ ከልሜ ማመት ሎበሎስን ቀንጨባ አድርጌ አንድ ቪዲዮ አስደምጫችው ነበር። አሰሪና ሰራተኛ እጅግ በጣም ሊግባቡ አልቻሉም። ልጅቷ የምትፈልገው ብር መላክ ነው። መዳም ደግሞ የመሰላት መሳፈር የምትፈልግ ነው የመሰላት። እናትሽ ጋ ደዊና እናቴ እየመጣሁ ነው ብለሽ ንገሪያት እንድትቀበለች ነው እያለቻት ያለችው ሁለቱም ሊግባቡ አልቻለም። በሚገርም ሁኔታ ስፔሻሊ አዲስ የመጣችሁ ልጆች እንደዚህ አይነት ነገር በሚገጥማችሁ ጊዜ አያችሁ፣ አሁን ልጅቷ ብር መላክ ነው የምትፈልገው፣ መስራት ትፈልጋለች፣ መለወጥ ትፈልጋለች። ግን አሰሪዋ ሊገባት አልቻለም። ኦኬ፣ አገር ገባ ለው ያለቻት መስሏታል። እንደዚህ አይነት ሲፈጠር የቀጥታ ምንድን ነው ማድረግ ያለባችሁ? ቢሮ ትደውላል፣ ቢሮ ትስሊሊ፣ መክተብ ቴሌፎን መክተብ በሉ ኦኬ ቴሌፎን መክተብ ስትሉ ቀጥታ ቢሮ ስትደውል እናንተ በምታውቁት ቋንቋ ከቢሮ ጋር መነጋገርና የምትፈልጉት ነገር ሊደረግላችሁ ይችላል። ለችግራችሁ መፍትሄ ያገኛችሁ ማለት ነው። እባካችሁ ይሄ ቪዲዮ ስታዳምጡት ምናልባት እዚያ ሀገር በጣም ብዙ አረብ ሀገራት ብዙ አመታት የቆያችሁ እህቶች አያገባኝም፣ አይመለከተኝም፣ ይሄ ቪዲዮ ለእኔ አይደለም አትበሉ። ላይክ፣ ሼር፣ ሰብስክራይብ አድርጉት። ላይክ ስታደርጉት ለብዙ ቋንቋ የማያውቁ እህቶች ይደርሳል። ለእነሱ ይሄ ቪዲዮ ያስፈልጋቸዋል ኦኬ አዲስ ስንመጣ ሁላችንም ምንም ስለ መብቴ የምናውቀው ነገር የለም ስለ መስራትና ብር ስለ መቀበል ነው ኢቭን ብራችን እንኳን እንዴት ብለን መቀበል እንኳን አንችልም አላህን ፈርተው ካልሰጡን በስተቀር ማለት ነው እና ባካችሁ የኔም ቪዲዮ ስትሰሙ ሁል ጊዜም ለአዳዲስ እህቶች ስለሚጠቅም ላይክ አድርጎ ማለት ነው እና መብቴው ምንድነው ቀጥታ ቢሮ መደወል ነው ኦኬ በድፍን ማውራት ሳይሆን ቢሮ ወይም ደግሞ የምልክት ቋንቋ በምልክት ብር መላክ እንደምትፈልጉ መናገር አለ መፍራት ደፋር መሆን አለ አለመንቀጥቀጥ ይኖርባችኋል ማለት ነው እና ብዙ ጊዜ አሁን አዳዲስ የምትመጡ እህቶች በተለይ መዳም ሁለትና ሶስት ቤት ነው የምታሰራኝ እና ግራ ገብቶኛል ምን ላድርግ የምትሉ እህቶችም አላችሁ ትስሊሊ መክተብ ያመዳም ብላችሁ ቢሮ ደውላችሁ እኔ ሁለት ሶስት ቤት ልሰራ አይደለም፣ ሁለትና ሶስት ቤት እያሰራችኝ ነው እባካችሁ መፍትሄ እንድትሰጠኝ፣ ሌላ ቤት እንዳታሰራኝ ንገሩልኝ ማለት ነው። ኦኬ መናገር ትችላላችሁ። በዚህ መልኩ ችግራችሁ መቅረፍ ትችላላችሁ። ቶሎ ለመጥፋት እንዳታስቡ። ለምን እንደምላችሁ ታውቃላችሁ። ቋንቋ እማትችሉ ከሆነ ጠፍታችሁ ምንም ስራ ልታገኙ አትችሉ? አሁን ብዙ እህቶች ከመጡ አንድ ወርና ሁለት ወር ሳይቆዩ እየጠፉ ነው። ኮንትራት ቤት የመስራት ጥቅሙ ምንድን ነው ስንል አንደኛ ቋንቋ ትለምዳላችሁ፣ ሁለተኛ በጣም ብዙ ችግር አለ ኮንትራት ቤት። ጀግና ትሆናላችሁ፣ ጠንካራ ትሆናላችሁ፣ ጥንካሬም ትለምዳላችሁ። ኮንትራት ቤት ማለት ልክ እንደ እናትና እንደ አባት ቤት ነው። ያጠነክራል እቅፍ አላልኩም ያጠነክራችኋል። ጀግና ነጌ ላይ ውጭ ብትወጡ እንኳን ውጭ ላይ የሆነ ትንሽዬ ችግር እንኳን ቢገጥማችሁ አይ ኮንትራት ቤት ካሳለፍኩት ስቃይ አይበልጥም ብላችሁ ታስባላችሁ። እንድታስቡ ያደርጋችኋል ማለት ነው። ሌላ ደሞዛችሁ በምልክት ቋንቋም ቢሆንም በጊዜ ተቀበሉ። ለምን? በአሁኑ ሰዓት አረብ አገራት መላው አረብ አገራት ኑሮ በጣም ተወዷል። ወላይ እኔ አሁን ስለ ደሞዝ ማወራችሁ ራሴ ላይ የደረሰ ነገር ስላለ ነው። ከዚህ በፊት ማለት ነው እና ደሞዛችሁ ከወር እንዳታሳልፉ። አይ ኒድ መኒ ኒድ ሰረሊ ሰለሪ ይባላል። ደሞዝ ሰለሪ ይባላል በእንግሊዝኛ ማለት ነው እና አረብኛ ካልቻላችሁ እንኳን ብር ማለት በምልክት እንኳን ደሞዛችሁ ማሳየት መቻል አለባችሁ። ለምን ሁለትና ሶስት አራት ወር ከቆጠረ ከባድ ነው። በነጻ አብዛኛው በጣም በርካታ እህቶች ወላሂ ያለ ደሞዝ የሚሰሩ አሉ። በቃ ያለ ደግሞ የሚሰሩ ከዛ አመትና ከዛ በላይ ሰርተው ሰርተው ሰርተው ማለት ሲደክማቸው፣ ወይ ይጠፋሉ ወይ አረቦች በመድኃኒት ያነዝዟቸዋል ማለት ነው። ልንገራችሁ፣ የምሬን ነው። በቃ ጊዜው በኑሮ ውድነቱ ምክንያት ኢትዮጵያ ብቻ እኔ ኑሮ የተወደደ ይመስለኝ ነበር፣ ግን አረብ ሀገር ራሱ አሁን እንደ በፊቱ እንደ ፈለጋችሁ እንኳን ምግብ አትበሉ ትበላላችሁ። እነሱ ራሱ አይበሉ በፊት ማለት ነው የሳውዲ ሴቶች ኔቨር ኤቨር ስራ አይሰሩም ነበር፣ የቤት እመቤት ነበር የሳውዲ ሴቶች። አብዛኛው ጊዜ የምታውቁ ከሆነ ሳውዲ ላይ አንድ ሰራተኛ ነው የሚቀጥሩት። ለምንድን ነው አንድ ሰራተኛ የሚቀጥሩት? ሴቷ ስራ የላትም። ኦኬ ሰራተኛው ምግብና ጽዳት ትሰራለች። ያው መዳምየው እኔ ምግብ እሰራለሁ በሚል ተልካሻ ምክንያት ኩሽና ለኩሽና ትርመጠመጣለች ማለት ነው። አይሰሩም እኮ እኔ ምግብ እሰራለሁ የጽዳት ሰራተኛ ይምጣለኝ ምናምን ይላሉ፣ ነገር ግን አይሰሩትም። ግማሽ ለግማሽ የሚሰሩት ኢትዮጵያዊና ወይም የተለያዩ ዜጋ ዜጎች ሰራተኞች ናቸው። እንደውም እኔ መዳሞች በነገራችን ላይ ኩሽና ባይገቡ በጣም ደስ ይለኛል። ለምን? ምንም ትርፍ የላቸውም። ትርፋቸው ማቆሸሽ ማዝረክረክ ነው። እና ምን ለማለት ፈልጌ ነው፣ በዚህ መልኩ መብታችሁን ማበጃጀት ትችላላችሁ። ደሞዛችሁ ላይ በጣም ትኩረት አድርጉ። በአሁኑ ሰዓት ወላሂ ነው ምላችሁ ሶስትና አራት ወር ከቆየ ደሞዛችሁ ይበላል። እርግጠኛ ሆኜ ነው የሚነግራችሁ። ደግሞ አትፍሩ ለመጠየቅ። ብዙ ጊዜ እኛ ሀበሾች ወላሂ ኢሉኝታ ነው የሚያጠቁ። መዳሞች ወይም ደግሞ መዳም መጀመሪያ ጥሩ ከሆኑልን በቃ ሁሌም ጥሩ ናቸው ብለን ስለምናምናቸው እንዴት ብዬ ነው ደሞዜ ከደሞዝና ከደሞዝና ከስራ ቀልድ የለም። ስራችሁ በአግባቡ ስሩ፣ ደሞዛችሁን በጊዜ ተቀበሉ። በቃ አንዳንዴ እኔ ችግር ላይ ነኝ፣ የሆነ ነገር ላይ ነኝ፣ ምናምን ሲሉ ያሳዝናሉ። በእርግጥ ግን ደግሞ ከእኛ ችግር አይበልጥም። የእነሱ ችግር የመሬ ነው። ሌላ በመቀጠል ደግሞ ለአረቦች ብር አታበድሩ። ለምሳሌ ደሞዛችሁ ከተቀበላችሁ ብር አበድርኝ ምናምን ይላሉ። ብዙ ቤት ያለ ችግር ነው። ከተበደሩ በኋላ ብር አይሰጡም። ብራችሁ ደግሞ ስትጠይቋቸው እንደ ጠላት ነው የሚያዩችሁ። ማለት ነው እንደ ጠላት በቃ ምን ጭቅጭቅጭቅጭቅጭቅ ነው የሚያደርጓችሁ። ስለዚህ እነዚህ ነገራቶች ላይ በደንብ መጠንቀቅ አለባችሁ። የቋንቋ ችግር ምናምን ነገር ሲኖር ደግሞ ቢሮ መክተብ እድስ ሊል ያመዳም መክተብ ብላችሁ አስደውላችሁ የተቸገራችሁን ነገር ለቢሮ በመናገር መብቴ ማግኘት ትችላላችሁ። ሌላ በመቀጠል ህጋዊ ቢሮዎችን ህጋዊ ኤጀንሲዎችን እንዴት ማወቅ እንችላለን? አብዛኛው ሰው አሁን ደሞዙ እየተበላ ያለው ህይወቱ እየተቀጠፈ ያለው በህገ ወጥ ደላሎች ምክንያት ነው። አንደኛ የመንግስት ይሄ አሁን ለምሳሌ አንድ ሰው ሱቅ ሲኖረው ንግድ ፍቃድ ምናምን ይኖረዋል አይደለም። ስለዚህ እዛ ኤጀንሲው ፍቃድ አለው ወይ ህጋዊ ፍቃድ አለው ወይ? ኦኬ። ብዙ ጊዜ ህጋዊ ያልሆኑ ኤጀንሲዎች ምን አይነት ወሬ ያወራሉ መሰላችሁ እኔ ጨርስልሻለሁ፣ አታስቢ ምናምን፣ እኔ ስጠራሽ ብቻ ነው የምትመጪው፣ የሚያሳስብሽ ነገር የለም፣ ምናምን ነው የሚሏችሁ። ነጌ መቶ ሺና ከዛ በላይ ተቀብለው ልክ አረብ ሀገር እንዳስገቧችሁ፣ እናንተ ብትቸገሩ፣ ብትራቡ፣ ብትጠሙ እነሱ አይመለከታቸውም። እውነቴን ነው ምላቸው። ስለዚህ ከሀገር ከመውጣታችሁ በፊት ህጋዊ መሆን አለመሆናቸው የምትመጡባቸው ኤጀንሲዎች ከዛ አድራሻቸው የሚሰሩበት ታዋቂ የሆነ አድራሻ መኖር አለባቸው። ታዋቂ የሆነ አድራሻ ካላቸው ቦታቸውን፣ ሁሉ ነገር አድራሻቸውን፣ ስልክ ቁጥራቸውን ለቤተሰቦቻችሁ ሰጥታችሁ መምጣት። ለምን እናንተ ስትጠፉ ወይም ደግሞ በሆነ ምክንያት እናንተ ታፍናችሁ ድምጻችሁ ታፍኖ ሲቀር ቤተሰቦቻችሁ ያንን ኤጀንሲ መያዝ እንደሚችል ይረዳቸዋል ማለት ነው ይሄ ነገር።